የምናየው ትምህርት የተለየ ድጋፍ የሚፈልጉ ካልሆነ በስተቀር አብዛኛው ተማሪ ከወላጆች ጋራ ጊዜ እንዲኖረው ከጓደኞቹ ጋር ጊዜ እንዲኖረው ያስፈልጋል። የሰብዓዊ ድርጅቶች እንደተናገሩት የተኩስ አቁም ስምምነቱ ከተደረሰ ከአራት ሳምንታት ገደማ በኋላ ለጋዛ የሚደርሰው እርዳታ በቂ አለመሆኑን ገልጸዋል። የበረዶ ወቅት እየቀረበ ሲመጣ አሮጌ ድንኳኖች መበላሸት መጀመራቸውም ነው የተነገረው። ሁለት ነጥብ ሶስት ሚሊዮን የሚሆኑ የጋዛ ነዋሪዎች ለመፈናቀላቸው ምክንያት የሆነው ጦርነት በተኩስ አቁም ስምምነቱ መረጋጋትን ካሳየ በኋላ የሚያስፈልገውን የምግብ መጠን ግማሽ ብቻ እየገባ እንደሚገኝ የዓለም የምግብ ፕሮግራም አስታውቋል። ሩሲያና አሜሪካ ከቅርብ ጊዜያት በፊት የገቡበት ውዝግብ እየተባባሰ ይመስላል። ሁለቱ ሀገራት ለማስፋራት የሩሲያና የዩክሬን ጦርነት ለማስቆም የተደረገውን ጥረት ባለመሳካቱ ሳቢያ ውጥረት ውስጥ ገብተዋል። በተለይ በሩሲያ በኩል ስጋት የሚያጭሩ የጦር መሳሪያዎችን ማምረትና መሞከር መጀመሯ በግልጽ እየታየ ነው። ፍርድ ቤቶች የህፃናት የመኖርና በምቹ ሁኔታ የማደግ መብት ሊያስጠብቁ የሚችሉ ግልጽ ወጥና ተገማች የሆኑ የቀለብ ውሳኔዎች እንዲወስኑ የሚያግዝ ህግና አሰራር መዘጋጀት እንዳለበት ስለታመነ የፌዴራል ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መመሪያ ቁጥር 01 2016 ዓ ም ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምረዋል። የተለያዩ ከሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የአዲስ አበባ ትምህርት ቢሮ ከሰሞኑ ተግባር ያደረገው የትምህርት መርሃ ግብር የተለያዩ አስተያየቶች ተሰንዝሮበታል። የተማሪዎችን ማህበራዊ ህይወት ከማስጠበቅና የትምህርት ፍላጎታቸውን ከማጠናከር አንጻር ውሳኔው ዳግም እንዲታይ ተጠይቋል። ሚኪያስ ሀይሌ ተጨማሪ አዘጋጅቷል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከሰሞኑ ወደ ተግባር ያስገባው አዲስ የትምህርት መርሃ ግብር የተለያዩ አስተያየቶችን እያስተናገደ ይገኛል። ሰኞ ረቡና አርብ ከጠዋት አንድ ሰዓት እስከ ዘጠኝ ሰዓት ማክሰኞና ሐሙስ ደግሞ ከጠዋት ሁለት ሰዓት ተኩል እስከ አመሻሽ አስራ አንድ ሰዓት እንዲማሩ የተደረገ ሲሆን ቅዳሜ የመንግስትና የግል ትምህርት ቤት ተማሪዎች ተቀላቅለው ከጠዋት ሁለት ሰዓት ተኩል እስከ ዘጠኝ ሰዓት ተኩል ድረስ እንዲማሩ ተወስነዋል። ቢሮ ያደረገው የትምህርት ሰዓት ጭማሪ ለተማሪዎች በማሰብ ደረጃቸውን ለማሳደግ የታለመ ቢሆንም የተማሪዎች የትምህርት አቀባበል አቅም እንዲገደብ ያደርግ እንደሚችል ያብራሩት በአዲስ አበባ ዩኒቨርሲቲ የአካቶ ትምህርት መምህር የሆኑት ፕሮፌሰር ጥሩሶ ተፈራ ናቸው ላይ ጫና እንደሚያስከትል ነው። መጨናነቅ ያመጣል ነው ትልቁ ነገር። ቅዳሜና እሁድ ላይ በልጆች ላይ ብቻ ሳይሆን በወላጆችም ላይ ጫና ሊያመጣ ይችላል። ምክንያቱም ወላጆችም ልጆችን ትምህርት ቤት ማድረስ ይኖርባቸዋል፣ አይደለም አንዳንድ ወላጆች እና እና ደግሞ የተወሰነ ጊዜ እረፍት ጊዜ ያስፈልጋል። ለዚህ ነው በአጠቃላይ ቅዳሜና እሁድ ትምህርት የተለየ ድጋፍ የሚፈልጉ ካልሆነ በስተቀር አብዛኛው ተማሪ ከወላጆች ጋር ጊዜ እንዲኖረው ከጓደኞቹ ጋር ጊዜ እንዲኖረው ያስፈልጋል። እና ይሄ ትንሽ በተማሪዎችም ላይ በወላጆችም ላይ ጫና ያስከትላል። እንግዲህ ለአጭር ጊዜ እንደ ማካካሽ አይነት ነገር ከሆነ ምንም አይደለም። ይሄ ግን ቋሚ ከሆነ አስቸጋሪ ነው ብዬ ነው የማስበው። ቢሮው ውሳኔውን ከማሳለፉ በፊት መምህራን፣ ተማሪዎች እንዲሁም ወላጆችን ማማከር ይገባ ነበር ሲሉ ፕሮፌሰር ጥሩ ሰው አክለውን ተናግረዋል። የስነ ልቦና እና ማህበራዊ ጉዳይ ባለሙያው ዳዊት ላቀው በበኩላቸው ተማሪዎች የራሳቸው የሆነ ማህበራዊ ህይወት እንደሚያስፈልጋች ጠቅሰው በትርፍ ጊዜያት የሚሰጡ ትምህርቶች ዙሪያ ተጨማሪ ሰፊ ጥናት ሊካሄድ እንደሚገባም ጠቁመዋል። ያለጥናት የሚደረጉ የትምህርት ሰዓት ማሻሻያዎች በተማሪዎች ትምህርት አቀባበል ላይ ተጽዕኖ እንደሚኖራቸውም ገልጸዋል። የትምህርት ሰዓቶችን ሰፊና ከልክ በላይ በመለጠጥ የሚያመጣው ስነ ልቦናዊ ጫና ይወጣል የተባለው አዲሱ ህግ የትምህርት ሰዓታቸውን ማስረዘሙ ለትምህርት የሚሰጡትን ጊዜ ሰፋ ማድረጉ ጥሩ ሆኖ ሳለ ቢዚ እንዲሆኑ ማድረጋቸው ጥሩ ሆኖ ሳለ፣ ማለትም ተጓዳኝ ጉዳዮች ውስጥ እንዳይገቡ ጊዜያቸውን በመጥፎ ነገር እንዳያባክኑ ማድረጉ ጥሩ ሆኖ ሳለ ግን ለጥናት፣ ለእረፍት፣ ለፋሚሊ ታይም ያስፈልጋል። እሱን ያካተተ ባለሙያ የተካተተበት እውነት ኢትዮጵያ ውስጥ ያሉ ልጆች ሌላ ዓለም ላይ ካሉ ልጆች ይለያሉ። ባህላችን፣ አስተሳሰባችን፣ አመለካከታችን፣ በተለይ ኢትዮጵያ ውስጥ ልጆች ቤተሰቦቻቸውን ቤት ውስጥ ይረዳሉ፣ ያግዛሉ። ይሄ ባህል ነው። ይሄ ነገር እንደ ፖሊሲ ሆኖ ሲወጣ ጥናት የተደረገበት ትልልቅ ባለሙያዎች፣ የስነ ልቦና ባለሙያዎች፣ የሾሻል ወርከሮች የተሳተፉበት የእነሱ ሙያዊ ድጋፍ ሰጠበት ቢሆን በጣም የተሻለ ነበረ። ተማሪዎች በውጤት ከፍሎ ማስተማር የስነ ልቦና ጫና እንደሚያድር የገለጹት ጣቢያችን ያነጋገራቸው ባለሙያዎች በልዩነት መልካም ውጤት ያላቸውን ተማሪዎች ብቻ ለይቶ ማስተማር እንደማይገባም ተናግረዋል። የትግራይ ክልል ኩላሊት ህመምተኞች በኢኮኖሚ ቀውስና በአካባቢ ባለው ውጥረት ሳቢያ ከፍተኛ ችግር ውስጥ እንዳሉ ተናገሩ። በገንዘብ ውጥረት ሳቢያ የጀመሩትን የኩላሊት እጥበት ህክምና የሚያቋርጡ ሰዎች በርካታ መሆናቸውም ተነግሯል። ተጨማሪ አለን። በዓለም አቀፍ ደረጃ ከአስር በመቶ በላይ የሚሆነውን ህዝብ እያሰቃየ የሚገኘው የኩላሊት ህመም በኢትዮጵያም ቀላል የማይባል ህዝብ ተጠቂ መሆኑን የሚወጡ መረጃዎች ያመላክታሉ። እንደ ኢትዮጵያ ባሉ በማደግ ላይ በሚገኙ ሀገራት ደግሞ የኩላሊት እጥበት ወይም ዲያሊስ ማድረጊያ ቦታዎች ውስንነትና የኩላሊት ንቅለ ተከላ በቀላሉ አለመገኘት ደግሞ በህመምተኞች ላይ ተስፋ እንዳይኖር ከማድረግን ባሻገር ሌሎች ቀውሶችን ያስከትላል። ከዚሁ ጋር ተያይዞም የትግራይ ክልል ኩላሊት ህመምተኞች በዲያሊስ መሳሪያ መበላሸት ምክንያት ተደጋጋሚ ችግር ውስጥ እየወደቁ መሆናቸውን የትግራይ ክልል ኩላሊት ህመምተ የሰራተኞች ማህበር ስራ አስኪያጅ ሀፍቶ ማሀባዲ ተናግረዋል። አክለውም ማህበሩ በኢኮኖሚ ችግርና አካባቢው ላይ ባለው ውጥረት ምክንያት ከፍተኛ ችግር ውስጥ እንዳሉ ተናግረዋል። መድኃኒትና መሰል ለህክምና የሚያስፈልጉ ግብዓቶችን ከዚህ ቀደም አዲስ አበባ ድረስ በመሄድ እናመጣ የነበረ ቢሆንም ከመድኃኒት አቅራቢ ጋር በመነጋገር አይደር ስፔሻላይዝድ ሆስፒታል እንዲያቀርብ መደረጉ የተሻለ ቢያደርገውም ከአቅም ማነስ ጋር በተያዘ ግን ህመምተኞች አደጋ ላይ ናቸው ብለዋል። በገንዘብ ማጣት የጀመሩትን ዲያሊሲስ የሚያቋርጡ ሰዎች ቁጥርም ቀላል አይደለም ሲሉ ይናገራሉ። ኢኮኖሚን ከሆነ ሁኔታው ትንሽ አስቸጋሪ ነው ያለውና እንቅስቃሴም ብዙ የለንም። አሁን ምን መሰለህ በፊተ ስናናገራችሁ መድኃኒት ራሳችን ነው እያመጣን የምንጠቀመ የነበረው ከአዲስ አበባ እያስላክን፣ በታካሚው በራሱ ፈልገውን መድኃኒት ራሱ እየተገዛ ባለው ማዕከል ይጠቀም ነበር ማለት ነው። ግን እሱ በተደጋጋሚ ከአይደርም ከአቅራቢ ድርጅቶችም ተነጋ ብዙ ውጣ ወረዳ አድርገን እንደምንም ብሎ አይደር የአቅራቢ ድርጅት አቀረበልን ማለት ነው። አግሪመንት ሲፈጽመው እኛ ክፍያው ነው የሚያስቸገረ እንጂ መድኃኒቱ አቅርቦቱ እሱ እየቀረበልን ነው። አሁን ትንሽ የምን ችግር አለብን ያሊስ ማዕከሉ መሽኖቹ ለብዙ ጊዜ ለሰባት ለስምንት ዓመታት ገና አልተደረገባቸው እና በየጊዜው የሆነ የተበላሽ ይሄድ ያለች ከአስራ ምናምን ወደ ስድስት ሰባት መሽን ብቻ ነው አሁን ያለው ጠራ ያለውና እሱ ጋር ችግር አለብን። የክልሉ የኩላሊት ህመምተኞች ማህበር ስራ አስኪያጅ ሀብቶ ማባዴ ያክለውም ለክልሉ ጤና ቢሮ በተደጋጋሚ እርዳታና ድጋፍ ብንጠይቃቸውም ችላ ብለውናል ሲሉ ተናግረዋል። በቀላሉ የሚታዩ እንደ ጥጥ ጓንትና መሰል ግብዓቶችን ለመግዛት የሚወጡ ጥቃቅን ወጪዎችን የክልሉ ጤና ቢሮ እንዲችልልን የጠየቅን ቢሆንም ፍቃደኛ አይደሉም ሲሉ ገልጸዋል። ጤና ቢሮ እንኳን በተደጋጋሚ አናገረ ነው ድጋፍ እንዲያደርጉልን ምናምን ተደጋጋሚ ደብዳቤ በቃ ምንም ያገዙን ነገር የለም። ያው የራሳቸው ስራ እየሰራላቸው ግንዛቤ ምናምን እንትን እየፈጠርላቸው እያለ ምንም አይነት ትኩረት አላደረጉበትም። ስፔሻሊ፣ በዚህ ክሮኒክ ዲዚስ እነዚህ ኩላሊት ምናምን ቋሚ የሚባሉ በሽታች ምናምን እነሱ ጋር ምድም ብዙም ትኩረት አይሰጡም መሰለኝ። ብዙ ትኩረት አልሰጡንም። እኛ ብዙ ሞከርን፣ አልተሳካልንም። የክልሉን ጤና ቢሮ ስለ ጉዳዩ ለመጠየቅ ያደረግነው ተደጋጋሚ ስልክ ሙከራ ሊሳካ አልቻለም። ሐማስ አንድ ሌላ የታጋች አስክሬንን የመለሰ ሲሆን እስራኤል አስክሬኑ የእስራኤል አሜሪካዊ ወታደር እንደሆነ ማረጋገጧን አስታውቃለች። እስራኤልና ሐማስ የተኩስ አቁም ስምምነት ካደረጉ ሳምንታት ቢቆጠሩም ለጋዛ የሚደርሰው እርዳታ በቂ አለመሆኑ ተነግረዋል። የበረዶው ወቅት እየቀረበ ቢመጣም ተፈናቃዮች የተጠለሉባቸው አሮጌ ድንኳኖች መበላሸት መጀመራቸውም ተነግረዋል። ኃይለ ገብርኤል ታደሰ እስራኤል ሐማስን በታጋች አስክሬኖች መመለስ ዙሪያ በተደጋጋሚ ተችታለች። ሐማስ የተቻለውን እያደረገ እንደሚገኝ እየገለጸ ይገኛል። በዚህ ሂደት ግን አሁንም የሚመለሱት ቀጥለዋል። በተመሳሳይ እነሱን የመለየት ስራም እየተከናወነ ይገኛል። ከእነዚህም ውስጥ ሐማስ በጋዛ ቀይ መስቀል በኩል የመለሰው የታጋች አስክሬን የእስራኤል አሜሪካዊ ወታደር ኢታንቼ መሆኑን እስራኤል አረጋግጣለች። የእስራኤል ጠቅላይ ሚኒስቴር ቢሮ እንዳስታወቀው የመለየት ሂደቱ ከተጠናቀቀ በኋላ የእስራኤል መከላከያ ኃይል ተወካዮች የእማዋቹን ታጋሽ ቤተሰብ አሳውቀዋል። ቀደም ሲል የሐማስ ወታደራዊ ክንፍ በጋዛ ከተማ ምስራቃዊ ሸጃያው ሰፈር ውስጥ የአንድ የእስራኤል ወታደር አስክሬን እንዳገኘ ተናግሮ ነበር። እስራኤል የቡድኑ አባላትና የቀይ መስቀል ሰራተኞች በአካባቢው ያለውን አስክሬን እንዲፈልጉ ፈቅዳለች። እስራኤል ከሐማስና ከዓለም አቀፍ የቀይ መስቀል ኮሚቴ ቡድኖች ጋር ወደ ቦታው እንዲገቡ ከፈቀደች በኋላ ሐማስ በጋዛ ከተማ ምስራቃዊ ዳርቻ በምትገኘው ሸጃያ በፍልስጤም ታጣቂዎች የተያዘውን የታጋች አስክሬን እንዳገኘች ተነግሯል። አካባቢው አሁንም በእስራኤል ኃይሎች ቁጥጥር ስር የሚገኝ ነው። ቼንን ጨምሮ ሐማስ በጋዛ ከተቀበሩት 28 ታጋቾች አስክሬኖች ውስጥ 21ንዱን መልሷል። በምላሹ እስራኤል ጦርነቱ ከጀመረበት ከጥቅምት 2023 ጀምሮ ህይወታቸው ያለፈ 270 የፍልስጤማውያንን አስክሬን አስረክባለች ሲሉ የጋዛ የጤና ባለስልጣናትን ጠቅሶ ቢቢሲ ዘግቧል። በአሜሪካ የተዋቀረውና የተለያዩ ሀገራትን በማደራደር ሂደቱ ያሳተፈው የተኩስ አቁም ስምምነቱ በመርህ ደረጃ አሁንም ቀጥሏል። ይሁን እንጂ መወነጃጀል ከጀመሩ ሰንበት በት ብለዋል የፍልስጤም የጤና ባለስልጣናት እንዳሉት የተኩስ አቁም ስምምነቱ ተግባራዊ ከሆነ ወዲህ የእስራኤል ጦር 239 ሰዎችን ገድሏል። እስራኤል በበኩሏ ከስምምነቱ በኋላ በሐማስ ለተገደሉባት ያጸፋ እርምጃ ነው ብላለች። በሌላ በኩል የሰብአዊ ድርጅቶች እንደተናገሩት የተኩስ አቁም ስምምነቱ ከተደረሰ ከአራት ሳምንታት ገደማ በኋላ ለጋዛ የሚደርሰው እርዳታ በቂ አለመሆኑን ገልጸዋል። የበረዶው ወቅት እየቀረበ ሲመጣ አሮጌ ድንኳኖች መበላሸት መጀመራቸውም ነው የተነገረው። 2.3 ሚሊዮን የሚሆኑ የጋዛ ነዋሪዎች ለመፈናቀላቸው ምክንያት የሆነው ጦርነት በተኩስ አቁም ስምምነቱ መረጋጋትን ካሳየ በኋላ የሚያስፈልገውን የምግብ ግማሽ ብቻ እየገባ እንደሚገኝ የዓለም የምግብ ፕሮግራም አስታውቋል። ይሁን እንጂ የፍልስጤም ኤጀንሲዎች ቡድን ደግሞ አጠቃላይ ከሚጠበቁ የእርዳታ መጠን ከሩብ እስከ አንድ ሶስተኛው መጠን መሆኑን ብቻ ነው የሚናገሩት። እስራኤል በቀን በአማካይ ስድስት መቶ የጭነት መኪናዎችን ወደ ጋዛ እንዲገቡ የሚጠይቀውን የተኩስ አቁም ስምምነት መሰረት ግዴታዋን እየተወጣች እንደሆነ ትናገራለች። ለማንኛውም የምግብ እጥረት ደግሞ የሃማስ ተዋጊዎችን ተጠያቂ ታደርጋለች። እስራኤል እንደምትለው የምግብ እርዳታ ከመከፋፈሉ በፊት ቡድኑ የእርዳታ እህሎችን ይዘርፋል ትላለች። ይሁን እንጂ ቡድኑ ይህን አይቀበሉም። ቀደም ብሎም ሌሎች በፍልስጤም የሚንቀሳቀሱ የውስጥ ታጣቂዎችን ተጠያቂ አድርጓል። ለረዥም ጊዜ በሐማስ ቁጥጥር ስር የነበረው የጋዛ አካባቢ አስተዳደር እንደሚለው ደግሞ አብዛኞቹ የጭነት መኪኖች አሁንም በእስራኤል ገደቦች ምክንያት ወደ መዳረሻቸው እንዳልደረሱ ይገልጻል። በቀን ወደ 145 የሚጠጉ ብቻ አቅርቦቶች እያደረሱ እንደሆነ ተናግሯል። ከዚሁ ጋር ተያይዞም ቀደም ሲል በጦርነቱ ወቅት ወደ ጋዛ የሚያቋርጡ የእርዳታ መኪኖች ዕለታዊ አሐዝን ያሳወቀ የተባበሩት መንግስታት ድርጅት እነዚህን አሀዞች በመደበኛነት እየሰጠ አይደለም ተብሏል። በደቡብ ጋዛ ካን ዩኑስ ውስጥ በሚገኝ ድንኳን ውስጥ የምትኖረው የ52 ዓመቷ ማና ሳሊም እዚህ በጣም አስከፊ ነው። ትክክለኛ ድንኳኖች፣ ተገቢ ውሃ፣ ተገቢ ምግብ የለም። ሙሉ በሙሉ ደክሟል የምትለውን ድንኳንም ይህንን ወቅት እንደማይቆይ ያላትን ስጋት ትናገራለች። ባሳለፍነው ሳምንት ደግሞ የተባበሩት መንግስታት የሰብአዊ መብት ኤጀንሲ ኦቻ እንዳስታወቀው ከጥቅምት አጋማሽ ጀምሮ የተኩስ አቆም ዝግጅትና ከፍተኛ የእርዳታ ፍሰት አንዳንድ ማሻሻያዎች አምጥቷል ሲል ተናግሯል። ባለፈው ሳምንት ኦቻ በጋዛ ውስጥ ከተመረመሩት ህጻናት ውስጥ አንድ አስረኛ የሚሆኑት አሁንም በከፍተኛ የምግብ ጥረት ውስጥ ይገኛሉ። ይህም በመስከረም ወር ከነበረው 14 በመቶ ቅናሽ ማሳየቱ ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው እያመረተች የምትገኘውን የጦር መሳሪያዎች አድንቋል። ሩሲያ በጦር መሳሪያ ማምረት ላይ እያሳየችው ያለችው እንቅስቃሴ በምዕራቡ ዓለም በተለይም በአሜሪካ ላይ አዳዲስ የኒውክሌር ስጋቶችን የደቀነ ስለመሆኑ ተንታኞች ተናግረዋል። አልታየ ኪዳኔ ሩሲያና አሜሪካ ከቅርብ ጊዜያት በፊት የገቡበት ውዝግብ እየተባባሰ ይመስላል። ሁለቱ ሀገራት የሩሲያና የዩክሬንን ጦርነት ለማስቆም የተደረገውን ጥረት ባለመሳካቱ ሳቢያ ውጥረት ውስጥ ገብተዋል። በተለይ በሩሲያ በኩል ስጋት የሚያጭሩ የጦር መሳሪያዎችን ማምረትና መሞከር መጀመሯ በግልጽ እየታየ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሩሲያ እያመረተች የምትገኘውን የጦር መሳሪያዎች አድንቀዋል። መሳሪያዎቹ ፈጣንና የበለጠ ውጤታማ እንደሆኑ የገለጹት ቭላዲሚር ፑቲን የሀገሪቱን ዳር ድንበርና ደህንነት ከዛ ባለፈ ስትራቴጂካዊ ጥቅምን የሚያስጠብቁ መሆኑን ተናግረዋል። ፑቲን መሳሪያውን ያመረቱትን ሰዎች በማድነቅ የስራችሁ ውጤት ያለምንም ማጋነን ለቀጣዮቹ አስር ዓመታት የሀገሪቱን ደህንነትና ስትራቴጂካዊ እኩልነት ለማረጋገጥ ታሪካዊ ጠቀሜታ አለው ማለታቸውን የሩሲያ የዜና ምንጮችን ዋቢ አድርጎ ሮይተርስ የዜና ወኪል ዘግበዋል። ባለፈው ሳምንት ሩሲያ ከፍተኛ የኒውክሌር አቅም ያለውን ብሮቬስትኒክ የተባለ ሚሳይል በተሳካ ሁኔታ ሞክራለች። ይህ መሳሪያ ከማንኛውም የመከላከያ ስርዓት ማምለጥ እንደሚችል ፑቲን ተናግረዋል። የሩሲያ የጦር ኃይሎች ዋና አዛዥ በበኩላቸው ሚሳኤሉ 14000 ኪሎ ሜትር የመጓዝ አቅም ያለው መሆኑን ጠቁመዋል። ፑቲን የጦር መሳሪያዎቹን ዲዛይንና ግንባታ ላከናወኑ ባለሙያዎች ክብር በሰጠው በዚህ ስነ ስርዓት ላይ የቡሬቬስትኒክና ፖሴይደን የተባለውን የሚሳኤል የጦር መሳሪያዎችን ያላቸውን አቅም አድንቀዋል። የበረራ ርቀትን በተመለከተ ቡሬቬስትኒክ በዓለም ላይ ከሚታወቁት የሚሳኤል መሳሪያዎች ሁሉ እንደሚበልጥ ፑቲን አስረድተዋል። የሩሲያን የመከላከያ ቴክኖሎጂ በማሳደግ ረገድ እየተሰሩ ያሉትን ነገሮች ያብራሩት

ሩሲያ ኦርሼኒክ የተባለውን ሌላ የኒውክሌር ኃይል ያለው ሚሳይልን ማምረት መጀመሯኑም ጠቁመዋል። ሩሲያ በህዳር 2024 በዩክሬን ዲኒፕሮ አካባቢ ላይ በፈጸመችው ጥቃት ሃይፐርሶኒክ ኦርሼኒክን ተጠቅማለች። ሩሲያ ይህንን መካከለኛ ርቀት መጓዝ የሚችል የባለስቲክ ሚሳይል መሳሪያ ስትጠቀም በጦርነቱ ታሪክ ለመጀመሪያ ጊዜ ነበር። ፑቲን መሳሪያውን ያመረቱትን ሰዎች ያመሰገኑበት የሽልማት ስነ ስርዓቱ የተካሄደው በሞስኮና በዋሽንግተን መካከል እየጨመረ በመጣ ውጥረት መካከል መሆኑ ጉዳዩ ትኩረት እንዲሰጠው አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያና የዩክሬንን ጦርነት ለማቆም ባደረጉት ጥረት ቭላዲሚር ፑቲን ላይ ቅሬታ አድሮባቸዋል። በተደጋጋሚም የሩሲያውን ፕሬዚዳንት የሚነቅፍ አስተያየት ሲሰጡ ተደምጠዋል። ከሳምንታት በፊት ሩሲያ ጦርነቱን ለማቆም በቂ ተነሳሽነት አላሳየችም በማለት በሁለት የሩሲያ የነዳጅ ኩባንያዎች ላይ ማዕቀብ ጥለዋል። ከፑቲን ጋር በሀንጋሪ ቡዳፔስት ሊያደርጉት የነበረውንም ስብሰባ ሰርዘዋል። ፑቲን ትራምፕ ማዕቀብ ከጣሉ በኋላ ሩሲያ ብሮቬስትኒክ የክሩዝ ሚሳኤልን በተሳካ ሁኔታ መሞከሯን አስታውቋል። ሩሲያ በጦር መሳሪያ ዝግጅት እያሳየችው ያለችው ሙከራና የምርት አቅሟን የማሳደግ ጉዳይ በምዕራቡ ዓለም በተለይም ለአሜሪካ አቅሟን በማሳየት ስጋትና ጫናዎችን ለማሳደር እየሞከረች ስለመሆኑ የሚያሳይ ነው እየተባለ ይገኛል። ሩሲያ በጦር መሳሪያው የረዥም ርቀትና ማንኛውንም የሚሳኤል መከላከያ ስርዓት የማለፍ ችሎታ ላይ ተደጋጋሚ አጽንኦት መስጠቷ ኢላማዋ አሜሪካ እንጂ በአጭር ርቀት ሚሳይል ልትጠቃ የምትችለውን ጎረቤት ሀገር ከግምት ያስገባ አለመሆኑን ያሳያል ሲል የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ባወጣው ሪፖርት አስታውቋል። ሪፖርቱ የትራምፕ አስተዳደር አሜሪካን ከውጭ ጥቃቶች ለመከላከል ጎልደን ዶም የሚሳይል መከላከያ ስርዓት ለመገንባት ያለውን እቅድ ታሳቢ ያደረገ እንቅስቃሴን ሩሲያ እያደረገች ስለመሆኑ ጠቁሟል ፑቲን የቡሬ ቬስትኒክ ሙከራ ይፋ ባደረጉበት ወቅት ጎልደን ዶምን በግልጽ ባይጠቅሱም መሳሪያው የሚሳኤል መከላከያዎችን የማምለጥ አቅሙን ደጋግመው አጽንኦት ሰጥተውበታል። ይህም ሩሲያ በእጅ አዙር ማስጠንቀቂያ እየሰጠች መሆኑን ያመለከተ ነው እየተባለ ይገኛል። ሪፖርቱ ፑቲን ይህንን የሚሳይል የጦር መሳሪያ በአሜሪካ ላይ ስጋት ለመፍጠር እየተጠቀሙበት ነው ሲል አመልክቷል። ፑቲን ባደረጉት ንግግር ግን ከዚህ የተለየ አስተያየትን ነው የሰጡት። ሩሲያ እየሞከረችና እያዘጋጀችው ባለችው የጦር መሳሪያዎች ማንንም እያስፈራራች እንዳልሆነ ፑቲን ጠቁመዋል። የሩሲያው አለቃ ሀገራቸው እንደ ሌሎች የኒውክሌር ኃይሎች ሁሉ የኒውክሌር አቅምንና ስትራቴጂካዊ አቅሟን ለማጎልበት እየሰራች መሆኑን ጠቁመዋል። አሁን ለሙከራ እየዋሉ ያሉትና በምርት ደረጃ ያሉት የረዥም ርቀት ተምዘግዛጊ ሚሳኤሎችም ከረዥም ጊዜ በፊት የታቀደባቸው ስራዎች ስለመሆናቸው መናገራቸውን ሲኤንኤን በዘገባው አመልክቷል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭሮ ዳልናቸው መረጃዎች አለፍን። ብሔራዊ ባንክ ባንኮች በሚፈጽሙት የአክሲዮን ባለቤትነት ዝውውር ላይ ገደብ ጣለ። ባንኮች የአክሲዮን ባለቤትነትን ወደ ሌላ አካል ከማስተላለፋቸው በፊት ለብሔራዊ ባንክ እንዲያመለክቱ የሚያስገድድ ረቂቅ መመሪያ በብሔራዊ ባንክ ተዘጋጅቷል። ሀገሬ ቴሌቪዥን የተመለከተው ረቂቅ መመሪያው ከሁለት በመቶ በላይ የአክሲዮን ድርሻን ለማዛወር የሚፈልጉ ባንኮች ማረጋገጫን ለማግኘት እንዲያመለክቱ ግዴታ ይጥላል። መመሪያው በሁሉም ባንኮች ላይ ተፈጻሚ እንደሚሆንም ተገልጿል። የአክሲዮን ድርሻ የሚገዛው አካል እስከ ሶስት ዓመት የሚሆን የፋይናንስ ዝርዝር መግለጫን ያካተተ መረጃን እንዲያቀርብም ይገድዳል ነው የሚለው። ብሔራዊ ባንክ የቀረበለትን የፋይናንስ ዝርዝር መግለጫ ከተመለከተም በኋላ የአክሲዮን ባለቤትነት ዝውውሩን ማጽደቅ፣ መሻርና ተጨማሪ መረጃ መጠየቅ እንደሚችል ረቂቅ መመሪያ አብራርተዋል። የዓለም የምግብ ፕሮግራም በኢትዮጵያ ለስደተኞችና ተፈናቃዮች የሚያደርገውን የምግብ እርዳታ ከነበረበት 60 በመቶ ወደ 40 በመቶ እየቀነሰ መሆኑን ባወጣው ሪፖርት አመላክቷል። የዓለም የምግብ ፕሮግራም ከሰሞኑ ባወጣው ሪፖርት መሰረት በሚቀጥሉት ስድስት ወራት ውስጥ ለሚያከናውነው የእርዳታ አገልግሎት 230 ሚሊዮን ዶላር እንደሚያስፈልገውም ገልጿል። ድርጅቱ አሁን ላይ በገጠመው የገንዘብ እጥረት ሳቢያ በተለያዩ ክልሎች የሚያደርገውን ድጋፍ እየቀነሰ መሆኑንም ጠቅሷል። ድርጅቱ ተጨማሪ እርዳታን ከለጋሽና አጋር ድርጅቶች ካላገኘ ድጋፍ ከሚያደርግላቸው 1 ሚሊዮን እርዳታ ፈላጊ ሴቶች፣ ህጻናትና ተፈናቃዮች መካከል 250 ሺህ የሚሆኑት እርዳታ እንደማያገኙም ተመላክቷል። በህዳሴ ግድብ አማካኝነት ከተፈጠረው የንጋት ሐይቅ 1408 ቶን የአሳ ምርት መገኘቱን የቤንሻንጉልጉምዝ ክልል ግብርና ቢሮ አስታወቀ። በቢሮው የእንስሳት ዘርፍ ምክትል ቢሮ ኃላፊ ዶክተር ብርሃኑ ኢተቻ እንደገለጹት አባይ ግድብ ክልሉ የአሳ ምርትን ጨምሮ በርካታ ጠቀሜታዎችን እያስገኘ ነው ብለዋል። በ2018 በጀት ዓመት 9655 ቶን አሳ ለማምረት ታቅዶ በ3 ወራት ውስጥ 1408 ቶን የአሳ ምርት መገኘቱን ያስታወቁ ሲሆን ከተመረተው አሳም 704 ሚሊየን ብር ገቢ መደረጉንም ገልጸዋል። የክረምት ወቅት አሳ ለማምረት ምቹ አለመሆኑን የሩብ ዓመቱ የአሳ ምርት ዝቅተኛ እንዲሆን ምክንያት ስለመሆኑ መግለጻቸውንም ከጋዜጣ ፕላሳ የተገኘው መረጃ ያመላክታል። በታንዛኒያ ተጥሎ የነበረው የሰዓት እላፊ አዋጁ ተነሳ። ከምሽት እስከ ንጋት የሚዘልቀው የታንዛኒያው የሰዓት እላፊ ስራ ላይ ውሎ የነበረው ከምርጫው ዕለት አንስቶ ሁከት በመቀስቀሱ እንደነበር ይታወሳል። በፕሬዝዳንታዊ ምርጫው ገዢውን ሲሲኤምን የወከሉት ሳሚያ ሱሉሁ አሸንፏል፣ ተብለው ቃለ መሐላ በመፈጸም ከትናንት በስቲያ አዲሱን ኃላፊነታቸውን ጀምረዋል። የሰዓት እላፊ አዋጁ መነሳትም ታንዛኒያ ከምርጫ ብጥብጥ እየወጣች መሆኑን ያሳያል የተባለ ሲሆን፣ ቀስ በቀስም ወደ መረጋጋቷ እየተመለሰች መሆኗ ተጠቅሷል። በዚህም ትምህርት ቤቶችና ሌሎች አገልግሎት መስጫዎች ዳግም እየተከፈቱ መሆኑ ተሰምቷል። የምርጫው ሂደት ላይ በተነሳው ተቃውሞ ሳቢያ በመቶዎች የሚቆጠሩ ሰዎች መገደላቸውን ቢቢሲ ዘግቧል። በአሜሪካ ኬንታኪ ጭነት አውሮፕላን ተከስክሶ የሰባት ሰዎች ህይወት ማለፉ ተሰማ። ማክሰኞ ማምሻውን በሊዩ ሲቪል ኬንታኪ በመነሳት ላይ የነበረ አውሮፕላን በደረሰ አደጋ ሰባት ሰዎች ህይወት ማለፉ ተገልጿል። እንደ አካባቢ አስተዳደር መረጃ መሰረት ከሞቱ ሰዎች ሶስቱ የአውሮፕላኑ ሰራተኞች ናቸው። በሊዩሲቪል ዓለም አቀፍ አየር ማርፊያ የአውሮፕላኑ መፈንዳትን ተከትሎ በደረሰባቸው አደጋ ህይወታቸው ሳያልፍ እንዳልቀረ ማስታውቋል። የሟቾች ቁጥር ይህ ብቻ ይሁን አይሁን እስካሁን ግልጽ መረጃ ስላለመገኘቱም ተገልጿል። የአውሮፕላኑን አደጋ ተከትሎ በአካባቢ የነበሩ ሌሎች 11 ሰዎች ላይ ጉዳት ማጋጠሙ እንዲሁም ታውቋል። በአካባቢው ያሉ ሰዎች ጥንቃቄን እንዲያደርጉ የአካባቢ ፖሊስ አሳስበዋል። ውድ ተመልካቾቻችን፣ የምጣኔ ሀብት መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ቻይና በአሜሪካ ሸቀጦች ላይ የጣለችውን ታሪፍ ማንሳቷ ተሰምተዋል። ቻይና የጣለችውን ታሪፍ ያነሳቸው በአሜሪካ የግብርና ምርቶች ላይ ሲሆን በአኩሪ አተር ምርት ላይ የጣለቸው 13 በመቶ ታሪፍ እንደሚቀጥል አስታውቃለች። ማሊታ ማር ያዘጋጀችውን ምረት ደግፍ ታቀርበዋለች። ባሳለፍነው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕና የቻይናው አቻቸው ሺጂንፒንግ ባደረጉት ውይይት በሁለቱ ሀገራት መካከል የነበረው የንግድ ጦርነት በመጠኑም ቢሆን የረገበ ይመስላል። ቻይና ከአሜሪካ ወደ ሀገሯ በሚገቡ ምርቶች ላይ የጣለቻቸውን ቀረጥ ማንሳቷንም አስታውቃለች። ቻይና ታሪፍ ያነሳችላቸው ምርቶች የግብርና ምርቶች ቢሆንም ከአሜሪካ የሚገቡ የአኩሪ አተር ምርቶች አሁንም ቢሆን የ13 በመቶ ቀረጥ የሚጣልባቸው መሆኑንም ገልጻለች። የቻይና ጉምሩክ ታሪፍ ኮሚሽን በአሜሪካ ምርቶች ላይ የጣለውን የ15 በመቶ ቀረጥ ከመጪው ህዳር አንድ ጀምሮ እንደሚያነሳ አስታውቋል። ባሳለፍነው ሳምንት ትራምፕ በደቡብ ኮሪያ ከቻይናው ፕሬዚዳንት ሺጂንፒንግ ጋር ሲገናኙ በአሜሪካና በእስያ ያሉ ባለሀብቶች እፎይታ ተሰምቷቸዋል። ይህም የዓለም ሁለቱ ትልልቅ ኢኮኖሚዎች የዓለም አቅርቦት ሰንሰለቶችን ያናወጠውን የታሪፍ አለመግባባት ለማስቆም የታሰበውን ድርድር ሊያቆሙ ይችላሉ የሚል ስጋትን ቀንሷል። ሁለቱ መሪዎች በተገናኙበት ወቅት የተስማሙባቸውን ጉዳዮች የሚመለከት ዝርዝር መረጃ በቻይና በኩል እስካሁን ድረስ በግልጽ ባይነገርም በአሜሪካ በኩል ቀስ በቀስ ይፋ እየተደረጉ እንደሆነ ሮይተርስ በዘገባው አትቷል። በቤጂንግ የሚገኘው ስለ ቻይና ፖለቲካና ኢኮኖሚያዊ ጉዳዮችን የተለያዩ ምርምሮችን የሚሰራው የትሪቪየም ቻይና ዳይሬክተር የሆኑት ሮጀር ስፔይ፣ በአጠቃላይ ሁለቱም ሀገራት ስምምነቱን በመተግበር ረገድ በፍጥነት እየገሰገሱ መሆናቸው በጣም አዎንታዊ ውጤት ያለው መሆኑን ገልጸዋል። ይህም ስምምነቱ ሊከበር የሚችል እንደሆነም ማሳያ ነው ሲሉ ገልጸውታል። ምንም እንኳን የታሪፍ ቅነሳ ቢኖርም የቻይና የአሜሪካ አኩሪ አተር ምርቶች አሁንም 13 በመቶ ታሪፍ የሚጣልባቸው ናቸው። አሁን ባለው ለውጥ መሰረት ቻይና በአንድ ጊዜ ወደ አሜሪካ ገበያ ትገባለች ብለው እንደማይጠበቅ ተነግሯል። አሁን ላይ የብራዚል ምርት ከአሜሪካ ያነሰ ዋጋ ያለው ሲሆን ከቻይና ያልሆኑ ገዢዎች እንኳን የብራዚል ምርቶችን እየገዙ ነው እየተባለ ይገኛል። ከፕሬዝዳንት ሺጂንፒንግ እና ፕሬዝዳንት ትራምፕ ስብሰባ በኋላ ዋይት ሀውስ ቻይና በሁለት ወራት ውስጥ ቢያንስ 225 ሚሊዮን ሜትሪክ ቶን የአሜሪካ አኩሪያተር እና በሚቀጥሉት ሶስት አመታት ደግሞ ቢያንስ 25 ሚሊዮን ቶን እንደምትገዛ ተገልጿል። ይሁን እንጂ ቤጂንግ እነዚያን ቁጥሮች እስካሁን አላረጋገጠችም። ነጋዴዎች ዋና ዋና የግዢ እንቅስቃሴን የሚጠቁሙ ምልክቶችን በቅርበት እየተከታተሉ ስለመሆናቸውም ተመላክቷል። በሁለቱ ሀገራት መሪዎች የተደረጉ ውይይቶች ፍሬያማ ናቸው የተባሉ ሲሆን በሁለቱ ሀገራት በኩል እየተወሰዱ ያሉ እርምጃዎችም የዓለምን ኢኮኖሚ ያነቃቃል ሲሉ ተንታኞች አስረድተዋል። በሁለቱ ሀገራት የንግድ ጦርነት የዓለም ኢኮኖሚ ላይ ከፍተኛ ጫና አሳድሮ እንደነበር የሚታወስ ነው። ህጻናት በተለያዩ ምክንያቶች እናታቸው ወይም አባታቸው ላይኖሩ የሚችሉበት አግባብ ይፈጠራል። በመሰል ሁኔታዎች ውስጥም ቀለብ እንዲቆረጥ ህግ ያስገድዳል። ቀለብ እንዴት ይቆረጣል? የክፍያ መስፈርቱስ ምንድን ነው? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳደረገ ካሴ ነኝ። ስለ ህጻናት ቀለብ አቆራረጥ ህግ ነክ መረጃ ላካፍላችሁ። አሁን ስራ ላይ ባለው ህገ መንግስት አንቀጽ 94 መሰረት ሀገሪቱ ያጸደቀቻቸው የህፃናት መብቶችን የሚመለከት ዓለም አቀፍ ስምምነቶች የሀገሪቱ ህግ አካል እንደሆኑ በተጠቀሰው አግባብ ፍርድ ቤቶችን ጨምሮ በመንግስት አካላት የሚወጡ ህጎችን ከላይ ከተጠቀሱ ስምምነቶች ጋር የማጣጣምና አሰራሮችን መዘርጋት አስፈላጊ ነው በመገኘቱ ፍርድ ቤቶች የህፃናት መብቶችን የማስከበር ወይም የመተግበር ግዴታ ካለባቸው አካላት ዋነኛ እንደመሆናቸው መጠን በህፃናት መብቶች ኮንቬንሽን ቁጥር 3 ንዑስ 1 እንዲሁም በአፍሪካ የህፃናት መብቶችና ደህንነት ቻርተር ቁጥር አራት ንዑስ አንድ እንደ ሌሎቹ የመንግሥት የሥራ ክፍሎች ሕፃናትን በሚመለከቱ ጉዳዮች ላይ የሕፃናትን ጥቅምና ደህንነት የሚያስጠብቅ አሰራር መዘርጋት እንደሚገባው በመመልከቱ ፍርድ ቤቶች የሕፃናት የመኖርና በምቹ ሁኔታ የማደግ መብት ሊያስጠብቁ የሚችሉ ግልጽ፣ ወጥና ተገማች የሆኑ የቀለብ ውሳኔዎች እንዲወስኑ የሚያግዝ ሕግና አሰራር መዘጋጀት እንዳለበት ስለታመነ የፌዴራል ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መመሪያ ቁጥር 01 2016 ዓም ሊወጣ ችሏል። እርሰ ጉዳያችን የህፃናት ቀለብ አቆራርጥን የሚመለከት በመሆኑ ህፃን ማለት ከፅንስ ጀምሮ ከ18 ዓመት በታች የሆነ ሰው ማለት እንደሆነ በመመሪያው የትርጓሜ ክፍል ተገልጧል። በመመሪያው መሰረት ቀለብ የሚቆረጠው እድሜው ለአካለ መጠን የደረሰ ነገር ግን በበሽታ በአካል ጉዳተኝነት ወይም በሌላ አሳማኝ ምክንያት ለህይወቱ አስፈላጊ ነገሮች ማግኘት ላልቻለ ሰው ቀለብ ሊወሰን ይችላል። ቀለብ ማለት ቀለብ ሰጪ ለቀለብ ተቀባዩ የሚከፍለው ለህፃኑ እንክብካቤ ጥበቃና ጥቅም የሚውል በመሰረቱ በጥሬ ገንዘብ ወይም በልዩ ሁኔታዎች በአይነት የሚከፈል ክፍያ መሆኑን መመሪያው ገልጧል። ህፃናት በተለያዩ ምክንያቶች ከእናታቸው ወይም ከአባታቸው ጋር ለማደግ የሚገደዱበት ሁኔታ ያለ ሲሆን ቀለብ ለመቁረጥ መነሻ የሚሆነውም ከእናት ወይም ከአባታቸው ጋር ማደጋቸውና መኖራቸው ነው። ዳኞች የህፃናት ቀለብ ሲወስኑ የቀለብ ተቀባይ ህፃናት ብዛት፣ የኑሮ ሁኔታ፣ እድሜ፣ ልዩ ፍላጎትና የጤና ሁኔታን እንዲሁም የቀለብ ሰጪውን እድሜ፣ አቅም፣ የገቢና የኑሮ ሁኔታ ማመዛዘን ያለባቸው ሲሆን ወላጆች አብረው ህፃኑን ያሳደጉ ከነበረ ከመለያየታቸው በፊት ህፃኑ የለመደውን የኖረ ሁኔታና የቀለብ ወጭ ያማከለ መሆን አለበት። ቀለብ ለመቁረጥ የቀለብ ሰጩን ወጭና ገቢ ማወቅ የሚጠይቅ ሲሆን በመመሪያው ቀለብ የሚከፈልበት የገቢ ምንጭ ተብለው ከተጠቀሱት፣ ደመወዝ፣ ለተጨማሪ ስራ የሚከፈል ክፍያ፣ ከመደበኛው የስራ ሰዓት ውጭ የሚከፈለው ክፍያ፣ ጉርሻዎች፣ የተለያዩ አበሎች፣ የፕሮቪደንት ፈንድ ክፍያዎች እና ከቅጥር ጋር የተያዘ ሌላ ማንኛውም ገቢ ነው። በመመሪያ ውስጥ ተጨማሪ ቀለብ የሚቆረጥባቸው ገቢዎች ተብለው የተዘረዘሩት የቤት ኪራይ ወይም ሽያጭ ገቢ፣ የተሽከርካሪ ኪራይ ወይም ሽያጭ ገቢ፣ ከሌሎች ንብረቶች ሽያጭ የተገኘ ገቢ፣ የባንክ ተቀማጭ ገንዘብ ወይም ብድር፣ ባንክ ከተቀመጠ ገንዘብ የሚገኝ ወለድ፣ ከሎተሪ እና ከተለያዩ ውድድሮች የሚገኝ ገቢ ወይም የገንዘብ ሽልማቶች፣ የካሳ ክፍያዎች እና ሌላ ማንኛውም ገቢ ነው። የቀለብ አቆራረጥ፣ ቀለብ ቆራጩ ቀለብ በሚቆርጥላቸው ልጆች ልክ በፐርሰንት የሚታሰብ ሲሆን ለመነሻ ያክል የቀለብ ሰጪ ወርሃዊ ገቢው እስከ ብር 200 ከሆነ ከዚሁ ገቢ ውስጥ ለአንድ ህፃን 24 ለሁለት ህፃን 36 ለ ለሶስት ህፃናት 42 ለአራት ህፃናት 45 ለአምስት ህፃናትና ከዛ በላይ 48 እንዲከፍል ፍርድ ቤት ውሳኔ ሊሰጥ ይችላል። እንደ ገቢው መጠንና ቀለብ ሰጪው ባለው የህፃናት ቁጥር የተለያዩ ፐርሰንት ሊወሰን እንደሚችል መመሪያው አስቀምጧል። በመመሪያው ውስጥ የቀለብ ሰጪው ወርሃዊ ገቢ ከብር 200 በላይ በሚሆንበት ጊዜ ፍርድ ቤቱ የህፃናቱን ፍላጎት በማከለ መልኩ በመመሪያ ሰንጠረዥ ከተመለከተው የክፍያ መጠን ሳያንስ ሊወስን ይችላል። አመሰግናለሁ።